የመንግስትና የህዝብ ሀብት በብልሹ አሰራር እንዳይባክንና ለታለመለት የልማት ስራ እንዲውል ማድረግ እንደሚገባ የአማራ ክልል ስነ ምግባርና ፀረ ሙስና ኮሚሽን ኮሚሽነር ሀብታሙ ሞገስ ተናገሩ። በስነ ምግባር ግንባታና ሙስናን በመከላከል ላይ ያተኮረ የኦዲተሮች መድረክ እየተካሄደ ነው። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ዘጋቢያችን እያየው ተስፋውን በቀጥታ መስመራችን ላይ ይገኛል። እያየው ሰላም ብያለው። በመድረኩ ላይ የተነሱ ዋና ዋና ጉዳዮችን እስቲ አጠር አድርገን ንገረን። አመሰግናለሁ ተሾመ። እንግዲህ አንተ እንዳልከው በመንግስት ተቋማትና በልማት ድርጅቶች ለህዝብ ልማት ተግባራት የሚውል በርካታ ሀብት ይመደባል። ነገር ግን የተመደበለትን አላማ ስቶ ለዝርፊያና ለምዝበራ ሲዳረግ ይስተዋላል ና ይህንን ለመከላከል ያሰበና የስነ ምግባር ግንባታን ላይ ታላሚ ያደረገ መድረክ ነው እየተካሄደ የሚገኘው በዚህ በባህር ዳር እና እንግዲህ ይህ በዚህ መድረክ ላይ እንግዲህ የተለያዩ የሚመለከታቸው አካላት እየተሳተፉ ነው የሚገኙት። የክልሉ ስነ ምግባርና ጸረ ሙስና ኮሚሽን ባዘጋጀው በዚህ መድረክ ላይ በክልል ደረጃ በመንግስት ተቋማትም በልማት ድርጅቶችም የሚመለከታቸው የውስጥ ኦዲተሮች የንቃት ተሳትፎ እያደረጉበት ነው የሚገኙት። በዚህ ችግር ዙሪያ ማለት ነው እየመከሩ ነው የሚገኙት። በዚህ ሰዓት እንግዲህ የክልሉ ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር ሀብታሙ ሞገስ መድረኩን በከፈቱበት ጊዜ ባደረጉት ንግግር ለሀገር እድገትና ለህዝብ ተጠቃሚነት መረጋገጥ በርከት ያለ ገንዘብ ተመድቦ ወደ ተግባር ይገባል። ነገር ግን ዓላማውን ስቶ ለግለሰቦች ጥቅም ሲውል ይስተዋላልና ይህን ማስቆም ላይ መረባረብ ይገባል ሲሉ ተናግረዋል። እንግዲህ ይህንን ለማስቆም ደግሞ ኦዲተሮች ሚናቸው ከፍተኛ ነው እና ይህንን በመረዳት ሚናቸውን በአግባቡ ሊወጡ እንደሚገባ ነው ያሳሰቡት። እንግዲህ ተሾመ የህዝብና የመንግስት ሀብት ለታለመለት አላማ እንዲውል በማድረግ ረገድ ከኦዲተሮች ባለፈ የኔም ያንተም የሌላው ማህበረሰብ ርብርብ ይጠይቃል። ኃላፊነት አለበት። ነገር ግን ኦዲተሮች ችግሩን የመመርመር እና ሪፖርት የማድረግ ኃላፊነት ተጥለውባቸዋል ከኛ በተለይ ና ይህን ኃላፊነታቸውን በአግባቡ መወጣት ይገባቸዋል ነው ያሉት። እንግዲህ ኮሚሽነሩ የህዝብ ሀብት ቀድሞ እንዳይዘረፍ ቀድሞ በመከላከል በሚቻልበት ቀድሞ መከላከል በሚቻልበት ዙሪያ ከዘርፎ ሲገኝ ደግሞ ተገቢውን መመሪያ በመከተል ህግን በመጠቀም እንዲመለስ በማድረግ ረገድ ሰፊ የሆነ ስራዎች መሰራት እንደሚገባቸው ነው እንግዲህ ያሳሰቡት በተለይ ግን እዚህ መድረክ ላይ አሁን ሁለት ጽሁፎች ቀርበው ነበር ተሾመ እነዚህ ጽሁፎች ላይ እንግዲህ ዋናነት የቀረበው ኦዲተሮች ይህንን ተግባራቸውን ተግባራዊ የማያደርጉበት ምክንያት ምንድን ነው እና የህዝብን ሀብት ለታለመለት ላይ አላማ እንዲውል በማድረግ ረገድ ኃላፊነታቸውን እንዲወጡ የሚያደርጋቸው ነገር ምንድን ነው የሚ የሚለው አንድ ተነስቷል። ሁለተኛ ደግሞ እነዚህን ችግሮች ነቅሶ አውጥቶ በቀጣይ ታርሞ ወደ ተግባር እንዲገባ ከማድረግ አኳያ ያተኮረም ሌላኛው ጽሁፍ ቀርቧል ማለት ነው። በእነዚህ ጽሁፎች ላይ እንግዲህ አንዱ ተግባራቸው እንዳይወጡ ያደረጋቸው እነዚህን ኦዲተሮች የጥቅም ተጋሪ መሆናቸው ነው የሚል አንድ ነጥብ ተነስቷል። እንግዲህ ኦዲተሮች የተለየ ኃላፊነት አለባቸው። የህዝብና የመንግስት ሀብት በመጠበቅ እና ለልማት እንዲውል በማድረግ ረገድ ኃላፊነታቸው በአግባቡ ሳይወጡ የስነ መግባት ግድፈት ውስጥ በመግባት የጥቅም ተጋሪ ይሆናሉ። ይህ አንዱ ኃላፊነታቸው እንዳይወጡና ችግሩ እንዲከሰት አድርገውታል የሚል ነው። በሁለተኛ ደረጃ የተነሳው ደግሞ ተጽዕኖ ይደርስባቸዋል ነው። ማስፈራሪያ፣ ዛቻ፣ ከስራ የማባረር አባርራለሁ፣ የማለት እቀጣለሁ የማለት እና ሌሎችም ዛቻዎችና ማስፈራራቶች ስለሚደርስባቸው ያንን በመሸሽ ራሳቸውን ለመጠበቅ የሚያደርጉት ተግባር ነው። እንግዲህ ኃላፊነታቸውን እንዳይወጡ የሚያስችላቸው ነው የተባለው። ሌላው ደግሞ ምናገባኝ ቸልተኝነትም እንደዚሁ አንዱ ተጠቃሽ ሆኖ ተገኝቷል ማለት ነው በጽሁፉ እና እንግዲህ ከዚህ አስተሳሰብ መውጣትና ችግሩን መጋፈጥና ወደ ትክክለኛው መስመር መምጣት እንደሚገባ ነው አጽንኦት ተሰጥቶ እየተመከረበት የሚገኘው ማለት ነው። ሌላኛው እንግዲህ ትኩረት እንዲሰጥበት የተፈለገው ሌላኛው ኃላፊዎች የተቋማት ኃላፊዎችም የራሳቸውን ኃላፊነት ከኦዲተሮችም ባለፈ ኃላፊነታቸው መወጣት ይገባቸዋል የተቀመጡበትን ኃላፊነት በአግባቡ ተረድቶ መፈጸም እንደሚገባ ነው እንግዲህ አጽንኦት የተሰጠው ማለት ነው። እንግዲህ ለአሁኑ ያለ የመረጃ ተሾመ ይህ ነው። ሌሎችን መረጃዎች እንግዲህ አሰባስቤ ደግሞ በቀጣይ ዜና ወጃችን እመለሳለሁ። አመሰግናለሁ።